ጤና ይስጥልኝ ክቡራትና ክቡራን፣ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን መረጃ ይዤላችሁ ቀርቤያለሁ። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በአገሪቱ ያሉ የተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተነግረዋል። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ ምን ይዟል? አንድ ባንድ፣ መመሪያውን በዝርዝር እንመለከታለን። አዲሱ መመሪያ በአሁኑ ሰዓት በሥራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ የክልሎችና የከተማ አስተዳደሮች መለያዎችን አያካትትም። በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው ይደረጋል።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 የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት፣ በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማትን እንዲሁም ሌሎች መለያዎች ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሑፍ መለያ ይይዛል። ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው ይችላል። አዲሱ የሰሌዳ አይነት ከዚህ ቀደም የተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በሥራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይኖርባቸዋል። የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርትና የሎጂስቲክስ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት ነው። ክቡራትና ክቡራን ይህ መረጃ በቢቢሲ የአማርኛው አገልግሎት የተዘገበ ነው። እንግዲህ ብታደምጡት መልካም ነው ብዬ ያሰብኩትን መረጃ ወደ እናንተ አቀርባለሁ። ከሌላ መረጃ ጋር በሚቀጥሉት ጥቂት ሰዓታት መልሼ እስከማገኛችሁ ድረስ በያላችሁበት የዓለም ክፍል ሰላም ቆዩ።